ሚዲያ ዘኢኮኖሚስት ጋዜጣ ያጋለጠው የኢትዮጵያ መንግሥት መረጃ። የአሜሪካ ድምፅ ራዲዮ ስርጭት እንዲያቆም ተደረገ። በአዲስ አበባ ከተማ በኢመደበኛ ንግድ ላይ ከተሰማሩ ከ20 ሺ በላይ ነጋዴዎች ውስጥ አብዛኞቹ በኮሪደር ልማት ምክንያት መበታተናቸው ታወቀ። ሌፍተናንት ጀነራል ታደሰ የትግራይ ጊዜያዊ አስተዳደር ሆነው መሾማቸውን የሚጠቁሙ መረጃዎች ቢወጡም አቶ ጌታቸው ረዳ አስተባብለዋል። የተወደዳችሁ የማግስት ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህን መረጃዎች ታደምጣላችሁ። ዘኢኮኖሚስት ጋዜጣ ያጋለጠው የኢትዮጵያ መንግስት መረጃ። ተነባቢው የእንግሊዝ መጽሔት ኢትዮጵያ ባለፉት አምስት ዓመታት ከስንዴ ፍላጎቷ ሩብ ያክሉን ከውጭ እያስገባች ቢሆንም ወደ ትርፍ አምራችነትና ላኪነት መሸጋገሯ እየተገለጸ ያለውን እውነትነት ለማረጋገጥ አህዛዊ መረጃዎችን መፈተሹን አመላክቷል። ዘኢኮኖሚስት በዚህ ትንታኔው በእርግጥ ኢትዮጵያ ባለፉት ዓመታት የተሻለ ስንዴ ምርት አምርታለች፣ ነገር ግን መጠኑ መንግስት ወይም ጠቅላይ ሚኒስትር አብይ በሚገልጹት ልክ አይደለም ብሏል። የመንግስት መረጃ በፈረንጆች 2023 ኢትዮጵያ 15.1 ሚሊዮን ቶን ስንዴ ማምረቷንና በቀጣዩ ዓመት ደግሞ 23 ሚሊዮን ቶን መድረሱን ይህም አገሪቱ ከዓለም የስንዴ አምራች ሀገራት በዘጠነኛ ደረጃ ላይ እንደሚያስቀምጣት ገልጿል። ይህም የአሜሪካውን ባለጸጋ ቢል ጌትስን የዓለም የምግብ ድርጅት እንዲሁም የጠቅላይ ሚኒስትር አብይ ወዳጅ መሆናቸው የሚነገርላቸውን የአፍሪካ ልማት ባንክ ፕሬዚዳንት አኩናሜ ኦዲሴናን አድናቆት ያተረፈ ሆኗል። ይሁንና የራሱ የአፍሪካ ልማት ባንክ መረጃ ኢትዮጵያ በ2023/24 የፈረንጆች ዓመት ያመረተችው ስንዴ 7.5 ሚሊዮን ቶን ብቻ መሆኑን ያሳያል። በተመሳሳይ የሳተላይት መረጃዎችን በመጠቀም ጭምር የሚለካው የአሜሪካ የግብርና ሚኒስቴር መረጃም ከኢትዮጵያ መንግሥት መረጃ በእጅጉ የራቀ ነው። እንደ ሚኒስቴር መስሪያ ቤቱ መረጃ ኢትዮጵያ በ2022/23 ያመረተችው የስንዴ መጠን 5.8 ሚሊዮን ቶን ብቻ ነው። ዘ ኢኮኖሚስት መጽሔት ጥያቄ ከሰነዘረላቸው በኋላ ከድረ ገጹ የጠፋውና ከኢትዮጵያ ስታቲስቲክስ አገልግሎት የተገኘው የኢትዮጵያ ብሔራዊ ባንክ መረጃም ከአሜሪካ ግብርና ሚኒስቴር መረጃ ጋር አንድ አይነት እንደሆነ ይገልጻል። የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ለመጽሔቱ በሰጡት ምላሽ መንግስት የውጭ ተቋማት የሚጠቀሙበትን መረጃ እንደማይቀበለው ገልጸዋል። ብሔራዊ ባንክ እንዲሁም የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በበኩላቸው ከድረ ገጽ የጠፋው መረጃ በስህተት መሆኑን ገልጸውልኛል ብሏል መጽሔቱ። ከዚህ በተጨማሪ የኢትዮጵያ መንግስት ካለፉት አራት ዓመታት ወዲህ ስንዴ ከውጭ አስገብቶ እንደማያውቅ ቢገልጽም በፈረንጆቹ 2024 ብቻ 400 ሺህ ቶን ስንዴ ከውጭ ማስገባቷን ስንዴውን ከሸጡ ነጋዴዎች መረጃ ማግኘቱን ገልጿል። ከዚህ ባሻገር ይህ በስንዴ ራስን መቻል እውነት ቢሆን የዓለም ምግብ ፕሮግራም አስቸኳይ ምግብ እርዳታ ያስፈልጋቸዋል ያላቸው 16 ሚሊዮን ኢትዮጵያውያን እንዴት ኖሩ ሲል ይጠይቃል። የአሜሪካ ድምጽ ራዲዮ ስርጭት እንዲያቆም ተደረገ። አማርኛን ጨምሮ አራት የኢትዮጵያ ቋንቋዎች በደምሩ በመላው ዓለም በ50 ቋንቋዎች አገልግሎት ሲሰጥ የቆየው የአሜሪካ ድምፅ ራዲዮ ስርጭቱ እንዲቆም የተደረገው የፕሬዚዳንት ትራምፕን እገዳ ተከትሎ ነው። ፕሬዚዳንት ትራምፕ አላስፈላጊ ያሏቸውን የመንግሥት ተቋማት መቀነሳቸውን በመቀጠል በዚህ ሳምንት የቪኦኤ እናት ድርጅት የሆነውን የዓለም አቀፍ ሚዲያ ኤጀንሲን ጨምሮ ስምንት ተቋማትን ቀንሷል። የዓለም አቀፍ ሚዲያ ኤጀንሲ መቀነስ ተከትሎ 1300 የአሜሪካ ድምፅ ሰራተኞች ላልተወሰነ ጊዜ በደሞዝ ፈቃድ እንዲወጡና ወደ መስሪያ ቤትም እንዳይመጡ በኢሜይል መልእክት ተልኮላቸዋል። ማግስት ሚዲያ ይህንኑ መረጃ ዋሽንግተን ከሚገኙ የአማርኛ ቋንቋ አገልግሎት ባልደረቦች እንዲሁም አዲስ አበባ ከሚገኙ ወኪሎች ማረጋገጥ ትችላለች። እነዚሁ ምንጮቻችን እንደገለጹልን ቀጣይ ውሳኔ እስከሚገለጽላቸው ድረስ የያዟቸውን ስራዎች እንዲያቆሙና መታወቂያና ሌሎች የተቋሙን ንብረቶች እንዲያስረክቡ ተነግሯቸዋል። የትራምፕ አስተዳደር የአሜሪካ ድምፅ ከአሜሪካ ይልቅ የተቀናቃኞቿን ፕሮፓጋንዳ የሚያስፋፋ ተቋም ነው የሚል አቋም እንዳለው በተደጋጋሚ አንጸባርቋል። በቀጣይ ከዚህ ቀደም በሌሎች ተቋማት እንደተደረገው ምርመራ ከተደረገበት በኋላ በተወሰነ መጠን ይቀጥላል ተብሎ የሚጠበቅ ሲሆን፣ የኢትዮጵያ ቋንቋዎች የሚስተናገዱበት የአፍሪካ ክፍል ግን የመመለስ ዕድሉ ጠባብ እንደሆነ እየተነገረ ነው። የቪኦኤ አማርኛ አገልግሎት በፈረንጆች በ1982 ትግርኛና ኦሮምኛ ደግሞ ከ1996 ጀምሮ ነበር አገልግሎት ሲሰጡ የቆዩት። የአሜሪካ የዓለም አቀፍ ሚዲያ ኤጀንሲ እንዳጠናው ጥናት የአሜሪካ ድምፅ በኢትዮጵያ ከ11 ሚሊዮን በላይ አድማጮች ያሉት ጣቢያ ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀደም ባለው ፕሬዚዳንታዊ ውሳኔያቸው በኢትዮጵያ ብቻ 1.2 ቢሊዮን ዶላር እየተመደበላቸው የሰብአዊ ድጋፍ ሥራዎች የነበሩትን ዩኤስኤአይዲን ማገዳቸው ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንትና የሰላምና ጸጥታ ዘርፍ ኃላፊው ሌፍተናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆነው መሾማቸው ተሰምቷል። በሌላ በኩል አቶ ጌታቸው ረዳ ይህን መረጃ አስተባብለዋል። በህዋት አመራር መካከል በተፈጠረ ክፍፍል ገለልተኛ ሆነው የቆዩት ጀኔራል ታደሰ ፕሬዝዳንት እንዲሆኑ ተመርጠዋል የሚለው መረጃ የወጣው አቶ ጌታቸውን በመተካት ነው። ከቅርብ ጊዜ ወዲህ በዶክተር ደብረጽዮን ወደሚመራው ክንፍ ማዘንበላቸው ይታወቃል። ሹመቱ የተሰማው ጀነራል ታደሰ እንዲሁም በምርጫ ቦርድ የታገደው ህወሀት ክንፍ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ከሰሞኑ ወደ አዲስ አበባ በመምጣት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን ተከትሎ መሆኑን አንዳንድ ምንጮች እየገለጹ ቢሆንም የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ዛሬ ከሪዮት ሚዲያ ጋር በነበራቸው ውይይት ከጊዜያዊ አስተዳደር ፕሬዚዳንትነት እንዳልተነሱ ገልጸዋል። አቶ ጌታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ከጊዜያዊ መስተዳድሮ ኃላፊነት ስለመነሳታቸው እንዳልተነገራቸውና የጊዜያዊ አስተዳደሩ የሁለት ዓመት ቆይታ ስላበቃ ለተጨማሪ ስድስት ወር ስለማራዘም እንጂ ከክልሉ ስልጣን ስለመነሳቴ የተነጋገርነው ነገር የለም ብለዋል። የተከፈለው የህወሓት አንጃ ተወካዮችም አዲስ አበባ መጥተው ከጠቅላይ ሚኒስትሩ ጋር መነጋገራቸውን ሰምቻለው። ለእነርሱም የተነገራቸው ተመሳሳይ መልእክት ነው ብለዋል። ከሰሞኑ አዲስ አበባ ላይ መግለጫ የሰጡት የጊዜው አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ በደብረጽዮን በሚመራው አንጃ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩ ሲሆን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም አንደኛው የህወሓት አንጃ የፕሪቶሪያ ስምምነትን ሙሉ ለሙሉ እንዳይፈጸም እንቅፋት እየፈጠረ መሆኑን መናገራቸው ይታወሳል። ሌሎች ምንጮች ደግሞ የጊዜያዊ መስተዳድሩ ስልጣን ስላበቃ ከክልሉ ምሁራንና ፖለቲከኞች የተውጣጣ መስተዳደር ስልጣን እንደሚረከብ እየገለጹ ይገኛሉ። አቶ ጌታቸው ረዳ በቅርቡ ከዓለም አቀፍ ዲፕሎማቶች ጋር ባደረጉት ውይይት በአሁኑ ወቅት በትግራይ ከ250 ሺህ በላይ ትጥቅ ያልፈታ ሰራዊት በካምፖች እንደሚገኝ፣ በፕሪቶሪያው ስምምነት መሠረት ትጥቅ የፈታው 25 በመቶ ብቻ መሆኑን መናገራቸው ይታወሳል። አቶ ጌታቸው ረዳ በስልጣን ስለመቀጠላቸው ወይም የሌፍተናንት ጄኔራል ታደሰ ወረደን ወይም አዲስ ጊዜያዊ አስተዳደር ስለመመስረቱ እስካሁን ከፌዴራል መንግስት በኩል በይፋ የተገለጸ ነገር የለም። በአዲስ አበባ ከተማ በኢመደበኛ ንግድ ላይ ከተሰማሩ 20 ሺ በላይ ነጋዴዎች ውስጥ አብዛኞቹ በኮሪደር ልማት ምክንያት መበታተናቸው ታወቀ። ሪፖርተር ጋዜጣ የአዲስ አበባ ንግድ ቢሮን ዋቢ አድርጎ እንደዘገበው አሁን ላይ የቀሩት ኢመደበኛ ነጋዴዎች 4880 ያክል ብቻ ናቸው። ከዚህ በተጨማሪ በቀጣይ በኢመደበኛ ንግድ ላይ ለመሰማራት በአዲስ አበባ ከተማ ነዋሪ መሆን የግድ እንደሆነ የሚደነግግ ደንብ በከተማ አስተዳደሩ ካቢኔ መጽደቁን ዘገባው አመልክቷል። መደበኛ ያልሆነ የጎዳና ንግድን ስርዓት ለማስያዝ በሚል የወጣው ደንብ በዚህ ስራ ላይ የሚሰማራ ሰው የአዲስ አበባ ከተማ መታወቂያ ማቅረብ የሚችል ብቻ መሆኑን አስገዳጅ መስፈርት አድርጎ እየደነገገ ነው። ይህን መስፈርት ማውጣት ያስፈለገው በከፍተኛ መጠን ከክልሎች ወደ አዲስ አበባ የሚደረገውን ፍልሰት ላለማበረታታትና በሂደትም በኢመደበኛ ንግድ የሚሰማሩ የከተማዋን ነዋሪዎች በመደገፍ ወደ መደበኛ ስርዓት ለማስገባት እንደሆነ ንግድ ቢሮው ገልጿል። ከዚህ በተጨማሪ ደንቡ በኢመደበኛ ንግድ ላይ የተሰማሩ ዜጎች በተመረጡ ጎዳናዎች በተወሰነላቸው ሰዓት መስራት እንዲችሉ ሁኔታዎችን የሚያመቻች ነው የተባለ ሲሆን ይህን ለማስፈጸም የተለያዩ ተቋማት የተካተቱበት ግብረ ኃይል ይቋቋማል ነው የተባለው። በዚህ ሂደት በመንገድ ዳር ማስቲካና ሶፍት የሚሸጡና ተንቀሳቅሰው ሻይ ቡና የሚያቀርቡ ጭምር ተመዝግበው ግብር የሚከፍሉበት ሁኔታም ይፈጠራል ተብሏል። ከየካቲት 29 2017 ዓ ም ጀምሮ የጸና ነው በተባለው ደንቡ የግንዛቤ ስራው የተሰርተው ከሳምንታት በኋላ ወደ ሙሉ ትግበራ እንደሚገባም ለማወቅ ተችሏል። የተወደዳችሁ የማግስት ሚዲያ ቤተሰቦች የዛሬው ዜናችን ይህን ይመስል ነበር። ሰላም ማግስት ሚዲያ